ኢትዮጵያዊ ወንድሜ ኢትዮጵያዊ እህቴ፣ ወይም ደግሞ ዝም ብላችሁ እህቴ ወንድሜ በሉ። ያው ኢትዮጵያዊ ወንድሜ እህቴ ስትሉ የአደምና የአዋ ልጆች ነን አንድ ስለሆነ ማለት፣ አደምና ያዋ ላይ ነው። ምን ለማለት ፈልጌ ነው? ዘረኝነት በጣም ጥንብ ነው፣ የሚያጠረገልክ ነው። ረሰላ አለይሂ ሰለም ዘረኝነት ምንድን ነው ብለዋል? እርሷን ተዋት፣ ጥንብ ናት ብለዋል። ጥንብ ናት ተብለዋል ማለት ነው። ስለዚህ ዘረኝነት ትግሬን ማግለል ኦሮሞም ማግለል አማራም ማግለል ጉራጌም ማግለል ወላይታ ሶዶ የፈለገ ነገር የትኛውን ቢሆን፣ አምላካችን አላ በስሮጣ በስሮት ሩ ምዕራፍ 30 ቁጥር አንድ ላይ እንደዛ ነው የሚናገረው። የቋንቋዎችና የመልኮች መለያየት ከአስደናቂ ታምራቶቹ አንዱ ነው። በዚህ ውስጥ አለ፣ ለባለ አእምሮች ታምራት አለበት ነው የሚለው። ታምር ነው ነው የሚለው። ጉራግኛ ታምር ነው፣ ኦሮምኛ ታምር ነው፣ ትግርኛ ታምር ነው። አሜዚግ ያላ ስራ ነው። አንተ ግን ሰው ልታሸማቀቅበት የምታደርገው ነገር ልክ አይደለም። ማሸማቀቂያ ብል መሆን አይችልም እራሱ ማለት ነው። ስለዚህ አማራነት፣ ኦሮሞነት፣ ጉራጌነት፣ ትግሬነት መሸማቀቂያ አይደለም፣ የሌላውን እስካልነካ ድረስ። ዘረኝነት የሚባለው የራስን አተልቆ ሌላውን ማሳነስ ነው። ይሄ ነው ዘረኝነት ማለት ነው። እና ሱዳን ውስጥ እየተካሄደ ያለው ይሄ ነው። ዘረኝነት ነው። እርስ በርሳቸው የሚገዳደሉ ዘር ነው ጉዳያቸው። መርዝ በደንብ የቤት ስራ ተሰጥቷቸው ነው። ስለዚህ በተቻለ አቅም እዚህ ስትመጡ በቋንቋ በምናምን ሰውን ለማሸማቀቅ እንዳትሞክሩ። ይህንን ነው የምንለው። ኢንሻላ መቀጠል ትችላላችሁ። ሀኒ ቀጥይ። እግዚአብሔር የሚለው የጣውት ስም ነው እያልከኝ ነበረ ጣዖታውያኑ ጣዖቶቻቸው ይጠቀሙ ነበር። ንጉሥ ኢዛና ነው ያወጣው። ሲምፕሊ እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚ ማለት ጌታ ማለት ነው። ብሔር ማለት ሀገር ማለት ነው። የሀገር ጌታ ማለት ነው ትርጉም። አንዳንድ ሰዎች እግዚአብሔር ማለት አብ፣ ወልድ፣ መንፈስ ቅዱስን ያሳያል ይላሉ። ሁለት ችግሮች አሉበት። የመጀመሪያው ቋንቋዊ ችግር አለበት። እግዚ ካልን ጌታ ማለት ነው። እግዚ የነበረውን ጄኔቲቭ ስናደረገው እግዚአብሔር እንዳለ ልክ ብሔር ብለን ብሔር ሕያዋን ስንል ማለት ነው ወይም ደግሞ ፍትህ ብለን ፍትሃ ብሔር ግብር ብለን ግብረ ገብ ረ ረ ግ ወደ ሳድስ የነበረውን ወደ ሀግህ ስንቀይረው ምንድን ነው የሚሆነው? አይታችሁ ከሆነ ጄኒቲ ፎርም ይሆናል ማለት ነው። ስለዚህ እግዚ የነበረው እግዚ አ ከሆነ እግዚ ብሔር የሚሆነው ለዛ ነው። እግዚ ካልን በኋላ አ የምትባል ነገር መውሰድ አንችልም። ወደዚህ ነው ያለው የሚቀረው ብህ ነው። ግን ደግሞ ብቻውን ትርጉም የለውም እግዚ ማለት ጌታ ማለት ነው አ ማለት አባት ማለት ነው ሄር ማለት መንፈስ ቅዱስ ነው ብሎ ይተረጉማሉ ሎ ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም ግን ይሁ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል መዝሙረ ዳዊት መቶ ሠላሳ አምስት ቁጥር አንድ ላይ ያ ማለት እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና ማለት ነው ቸር ማለት ያንን ነው የሚያመለከተው ቸር ማለት ነው ራሱ እንጂ ብሔር የሁለት ቃላት ውቅር ነው ሁለተኛ ቅር ደግሞ ኢየሱስ የእግዚአብሔር ልጅ ነው የሚል ብዙ ቦታ ላይ አለ መጽሐፋችሁ ላይ ስለዚህ እግዚአብሔር ማለት አቦ መንፈስ ቅዱስ ከሆነ ኢየሱስ ክርስቶስ የአቦ መንፈስ ቅዱስ ልጅ ነው ወይ ያስኬዳል ወይ ራሱ ማለት ኢየሱስ የእግዚአብሔር ልጅ ነው ሲባል የአብብ የወልም የመንፈስ ቅዱስ ልጅ ነው ማለት ነው የሚል ነው እንትን የሚለው ያ ደግሞ ልክ አይደለም ነው የምንለው ስለዚህ እግዚአብሔር ማለት የሁለት ቃላት ውቅር ነው እንደሰማሹ ዲያቆን ሄኖክ ኃይሌ ንጉሥ ዛና ያበረከተልን ስም ነው። ንጉሥ ዛና ደግሞ ጣዖት አብላኪ ነበረ እና እሱን ያበረከተልን ነው እያለ ያለው አይ ቲንክ እንደዚህ አይነት ነገሮች ናቸው ያሉት። ይህን ይመስላሉ። እዚህ ላይ ጥያቄ ካለሽ አስተናግድሻለሁ። ሴጣን፣ እግዚአብሔር እንደተባለ ታውቃላችሁ? በባይብል ስንዘ ታውቃላችሁ? ስንቶቻችሁ ታውቃላችሁ? ዲያቆን ሴጣን እግዚአብሔር እንደተባለ ታውቃለ? እኔ ግን አላውቅም፣ አላየሁም። ከዛ ይልቅ ግን ብዙ ጊዜ ውስጤ የተመላለሰ ጥያቄ የሚሆንብኝ ነገር እሺ፣ ማህሌት ምናምን ስንቆም ማለት ነው እ የሆነ የሚባል እዚህ ቃለ ቤዛ ቤዛ ቤዛ ነፍሰ ሁሉ መዋቲ በሰማይኒ ወበምድር አንቲ እኖ የምንላት ማርያምን ማለት ነው። ከዛ ደግሞ ስንመለስ ኢየሱስንም ቤዛ እንለዋለን። እዚህ ጋር ብዙ ጊዜ ጥያቄ ይሆንብኛል። ቤዛ ማለት ምን ማለት ነው? ትርጉሙ፣ ቤዛ ማለት አዳኝ ብሎ ነው ያስተማሩን። ቤዛ ማለት አዳኝ ማለት ቤዛ የተባሉ ከኢየሱስ ውጪ የሉም በባይብል። እኔ ግን ማርያምን ብዙ ጊዜ እንደዛ ነው ብዬ ነው ያው የተማርኩትም ያየሁትንም በመልኩ ላይ ማለት ነው፣ መልካ ማርያም ላይ እንደዛ ምናምን። ግሪከኛው ሉትሮሲስ ማለት ቤዛ ማለት ነው። ቤዛ የሚለው ቃል የገዝ ቃል ራሱ ቤዛው ነው። ነፃ ወጣ ከሚል ቃል ነው የመጣው ስርወ ቃሉ። ነፃ ውጪ ዋቢ ማለት ነው፣ ዋስ ተያዥ ማለት ነው። አደጋ ኪዳን የወድ ክፍሌ መዝገበ ቃላት ላይ በተመለከተው ማለት ነው። ቤዛ ማለት ነፃ ውጪ ነው። ለምሳሌ ሉቃስ 238 ላይ አይሁዲያኖች የሚጠብቁት መሲ ነፃ ውጪ፣ ነብይና ንጉስ እንደነበረ ሲናገር በዛች ሰዓትም ቀርበው አምላካቸውን አመሰገኑ የኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል። ቤዛ ለሚለው ቃል የገባው ቃል ሊትሮሲስ ነው ራሱ ማለት ነው። ሉቃስ 168 ላይ ደግሞ የሚጠበቀው መሲ የኢየሩሳሌም ቤዛ እንደሆነ ተነግሯል። እዛው ላይ ማለት የእስራኤል ጌታ አምላክ ይባረክ ጎብኝቶ ለህዝቡ ቤዛ አድርጓልና ይላል። ስለዚህ እንትን ነው። ልክ በተመሳሳይም ሙሴ ሊትሮስ ተብሏል። ሊትሮሲስ ተብሏል። ቤዛ ተብሏል። ሐዋርያ ሥራ 7 35 ላይ ሹምና ፈራጅ እንድትሆን የሾመ ማነው ብለው የካሉት ይህ ሙሴ በቁጥቋጦ በታየው በመላኩ እጅ አምላክ ሹምና ቤዛ አድርጎ ላከው ይላል። ቤዛ ሙሴ ምንድነው? ቤዛ ተብሏል። መጽሐፍ ምሳሌ ምዕራፍ 21 ቁጥር 18 ላይ አጥያተኛ የጻድቅ ቤዛ ነው ይላል። በደለኛ የቀን ሰው ቤዛ ነው ይላል። ቤዛ ለሚለው ቃል የገባው ቃል ኮፌር ነው፣ ማስተሰሪያ ማለት ነው። ራሱ መጽሐፈ መሳሌ ምዕራፍ 13 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ስለዚህ ሀብት ቤዛ ተብሏል፣ ኮፈር ተብሏል፣ ራሱ ኮፌር ኮፌር ተብሏል። ቁጥር 3 ላይ ግብጽን ለአንተ ቤዛ አድርጌ ኢትዮጵያና ሳባን ለአንተ ፈንታ አድርጌ ሰጥቻለሁ እና ለግብፅን ለአንተ ቤዛ ግብፅ ለእስራኤል ቤዛ ናት ይላል። ራሱ ማ ኮፊር ነው ቢለው የግ የዕብራይስጥ ማለት ነው። ስለዚህ ከዚህ አንጻር ቤዛ የሚለው ቃል የግድ ማርያም ቤዛ የተባለችበት ምትክ በሚለው ነው የመጣው። ስለዚህ ማርያም የሔዋን ምትክ ሆና ነው የሔዋን ምትክ ነው። ልክ ወልድ ወልድ ኢየሱስ ያ የመጀመሪያው አዳም ያ አዳም ምትክ እንደሆነ ሁሉ ሔዋን ደግሞ ምትክ ናት። አዳም ዛፉን ለመብላት ምክንያት የሆነችው ሔዋን ናት። ሴጣንም ያናገረው ሴቷን ነው መጀመሪያ ያናገረው። ልክ መልአኩ መጥቶ ያናገረው ማርያምን ነው። ሔዋን ደግሞ የማርያም ምትክ ናት። ከዛ አንጻር ቤዛ ትባላለች ብሎ ይላሉ። ግን የዓለም ቤዛ ቤዛው ታለም የሚለው ግን አይፈታልንም እሱ ቤዛ የታለም የዓለም ቤዛ ለምን ትሆናለች? የሔዋን ቤዛ ነዋ መሆን ያለባት ቤዛው ታለም ሳይሆን ቤዛው ታ ሔዋን ነው መሆን የነበረባት ማርያም እንጂ ቤዛ ቤተ ዓለም አትሆንም ነበር። አሁን ደግሞ እዚህ ጋር የሚላት ምንድን ነው? ዚቁ ላይ የሰማይና የምድር ቤዛ ነች ነው፣ ነው አይደል የሚለው? አዎ ነፍሰ ሁሉ መዋቲ በሰማይኒ ወበምድር የአላ ወይኔ ኤርሚያስ ይሄን ጥቅስ ያውቀዋል፣ ኤርሚያስ ሰምቷል። ና በሉት ኤርሚያስን፣ ይቺን ነገር ሲላት ሰምቻል። አክልም በጣም ነው የምከታተለው ኤርሚያስ። አልሰማትም፣ ይቺን ነገር አልሰማትም ኤርሚያስ። አይ አስበላሀቸው ኦርቶዶክሶቹን እና ቤዛውን አለች። በመሞት ደረጃ እንደ ኢየሱስ ይላል። እኔ አሁን እዚህ ላይ ነው ልክ ማለት ሲጀመር አለ አይደል እ ይሄን ብዙ ጊዜ ማሌት ላይ ነው እኔ አድርጋለች የሚባል ነገር አለ። ማርያም አድርጋለች ነው። አሁን እኮ ማድረገው አይደለም ሃኒ፣ ያው ነው የተባለው። ምንድነው እንደ ክርስቲያኖች ትምህርት ለዓለም ነፍስ ቤዛ የሆነውና የሞተው ኢየሱስ ነው ተብሎ ነው የሚታመነው። ግዴ ስለሞተ ነው ማርያም ቤዛ የሆነችው፣ የህዋን ምትክ ስለሆነች ነው ብሎ ነበር የሸወዱ እንደነበረው። ግን ቤዛ የዓለም የሚል ነገር አለ። የዓለም ቤዛም የሚባል ነገር አለ። እዚህ ጋር ደግሞ የሚለው ነገር ምንድነው ሲደገመው ቤዛ ቤዛ ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ አንቲ ማለት አንቺ ነው መዋቲ ማዋሽ ነሽ በሰማይና በምድር ላሉት ሁሉ ነፍሳት አንቺ ማዋሽ ነሽ እያለ ነው ያለው። ቤዛ ነሽ፣ ቤዛነትሽ ደግሞ በመሞት ነው ብሎ ነው የሚያስቀምጠው። የአላህ እንግዲህ አላቅም እንግዲህ እንግዲህ የእነሱ እዛው ጥሩ ይዟል። እሱ እና ይምራን ነበር ደና ያዙት የነበረው ገድሉን ገድሉን ገደላ ገድሉን ድርሰቱና ደርሳኑን ደና ድርጋ ያዙት የነበረው ሁለቱ ናቸው። የሚገርመው ነገር በዚህ በኪን ኢማርያም የሚለው ነገር በጣም የሚገርመኝ ነገር ሰዓታት ላይ ነው አይደለ? ሰዓታት አባ ገሩ ዘጋስጫ አዘጋስጫ ላይ ነው። አዎ መጀመሪያ ላይ እንደጀመረ አ እና ገና ልጇን ታክፋ ትመጣለች ማለት ነው ማርያም። እኔ ምን አቃለው በጣም ይገርምኩ ነው ንዴርማል ንይ ኮራሱ ገርሞኛ ድረስ አይ ነው ብራውን ወደ ኋላ እነዛን ህይወቶች ወደኋላ ሳስባቸው ላይመጣ የማይችል ወይ ደግሞ እንዴት ገና ልጅን ሆኖ ነው የሚመጣው ታቅፎ፣ ሁሌም ጥያቄ ይሆንብኛል።